የወልቃይት ህዝብ ህዝቤ ነው ብዬ ካላመንኩ በስተቀር የሆነ መሬት እያማተርኩ የምሰራው ስራ እንዳላችሁት ሌላ የመገዳደል አዙሪት ውስጥ ነው የሚከተል ሰው ብዙ የኔዎቹ ሰዎች ብዙም ደስ አላቸው። እንደዚህ አይነት ነገር ያው እንደምትከታተሉት ነጋሪት ተሰምለውናል። ግን ዋናው ነገር የትግራይ ህዝብ አጀንዳ የሰላም አጀንዳ ነው። እዚህ ላይ ምን መጠራጠር የለብንም። እኔ አሁን በሰራዊት እንገባለን የሚባለውን ሀሳብ በጣም አለቅፈው ቢሳካ ኖረው በአንድ ቀን የሚያዝ ዞንም ቢሆን ኖሮ በጠመንጃ ጠበቀህ ሰው መኖሪያ ቤት ስታስገባ ሰላም መኖር ብቻ ላለበት የሚመጣ ሰው በጉልበት አስገብተው ሌላ የመጠፋፋት ሳይክል። ለዛ ነው ይሄ በጣም የሚያስጨንቀኝ እንቅልፍ የሚነሳኝ ነገር ፉከራዎች ስሰማ በሚስካልኩሌሽንስ የተፈጠሩ በአስር ሺዎች ያጣንበት ጦርነት የሚደገምበት ሁኔታ መኖር ያለበት የትግራይ ወጣት በሰላም ሁሉም ነገር አልቆለት ጠመንጃውን መልሶ ወደ ሰላማዊ ኑሮ መመለስ የሚፈልግ መሆኑን አውቃለሁ። ተሰማላችሁ? በርከት ያለ በአስር ሺዎች የሚቆጠር ይሄ ነገር ያካሄድ አልጣመንም ብሎ የኤርትራ መንግስት መጫወቻ ለማድረግ የሚደረግ ቅድም ጽም ብሎ ትለው ነበረ የጠየቀው ይቅርታ የለን አብዛኛው በደል የፈጸመ መንግስት ትግራይ ውስጥ አሁን ተመልሶ ከስልጣንና ከስልጣን ጋብቻ የተቆራኘ ስለሆነ ኃይል ትንሽ እድሜን ያራዝምልኛል የሚለው እንደገና ሌላ ኤንጌጅመንት ጀምራል። ለትግራይ ህዝብ የሚጠቅመው ምንድ ነው? ማንም ሰው ደንተዋለ። ይህንን ከማድረግ አንፃር እዚህ ቦታ መጥተን እንደ እንትንም ለውይይት በራችን ክፍት ነው። አንድም ቀን ለሰላማዊ ንግግር ለሰላማዊ ውይይት እጃችን ታጥፎ አያውቅም። መንግስታችን ፓርቲያችንም የፕሪቶሪያዊ ሰላም ስምምነት ስንነጋገር ስንወያይም በፓርቲ ደረጃ በነበረ ውይይትም በመንግስትም ለሰላም ለንግግር ክፍት መሆኑ ከዚህ በኋላ ይበቃል፣ አንዱ ወሮ አንዱ ተወሮ የሚኖርበት ዘመን አክትሟል። ይሄ የሚፈቅድ ነባራዊ ህሊናዊ ሁኔታ የለም የሚለው ተይዞ ይሄ በሰላማዊ ንግግር ህዝቦች እንዲኖሩ ከተፈለገ ጥያቄው የእውነትና የፍትህ ጥያቄ ነው። ሁሉ ማመንም ያስፈልጋል ማንነታችን በህግ ጠይቀናል። ይታወቃል ፌዴሬሽን ምክር ቤት ነው የሚያውቀው። ጉዳያችን በዝርዝር ምን ይሁን የሚለው በፌዴሬሽን በኩል ጉዳዩ እንዲቋጭ እንዲያልቅ እንፈልጋለን። የአሁኑ መድረክ የተከፈተው እንወያይ፣ የመጀመሪያው ጊዜ ውይይት ጥሩ ነው ብሎ አቶ ጌታቸው ረዳ ይህን አጀንዳ ከቀደም ከትግራይ አመራሮች የመጀመሪያ ቅድመ ግንባር ነው ምለው እኔ አንዱ አመሰግናል። አሁን ከተፈናቃይ ጋር ያለው ጉዳይ ግን እኛም በሰላም እንዲፈታ ነው። የማንነት ኮሚቴውም ነፍጥ አንግቶ አይደለም የተነሳው ወረቀትና እስክሪቶ ይዘን ነው። ህገ መንግስቱም አምነን ጉዳያችን በዚያ በኩል ሊመለስ ይችላል ብለን አምነን ነው ወዚህ ውስጥ ይገባል።